ነው በሁለት ቀን ልዩነት ውስጥ ጋይስ እኔ ጋር አንዳንዴ እኮ ግራ ነው ይገባኝ። ይሄ ነገር ትላንትና ታጥው የመኪና ማለት ነው። ዘነበ ሲዘንብ ደግሞ ጪቃ ጃኒ ደሞ በቃ በኩል ነው መሰለኝ እያራገጠ ሜሮ በክቶ አገኘው። ያው ምንም ማረግ አልችልም። ያው በአሳጥቤ ወጥቻለሁ። ጋይስ በዛሬ ቪዲዮ ዛሬ እረፍት ነኝ። ለምን እረፍት ወሰር ካላችሁ፣ ይሄን ሰሞን በጣም አይን እያመመኝ ነው። አንድ ሁለት፣ ደግሞ በጣም እየከሳሁ ነው ለራሴ ታይም እየሰጡ አይደለም። ይሄን ሰሞኑን ና ዛሬ እስቲ ለራሴ ታይም ልስጥ፣ እስቲ ልረጋጋ፣ ከጭንቀት ልውጣ ብዬ እስቲ ዛሬ አሁን ስንት ሰዓት ነው? አሁን ሰባት ሰዓት ነው። ባይገባችሁ እስከ አራት ሰዓት ተኝቼ ነበር። ስንት ሰዓት ተኛ እንዳት? እስከ አራት ሰዓት ተኝቼ ነበር። ውጭ በጣም አሪፍ አሪፍ አሪፍ ሰዓት እንቅርፍ ያገኘሁት ዛሬ። ያው በእረፍት ቀን ምን ላድርግ ብዬ አሰብኩኝና ትላንትና በጣም ድሮ በጣም መውደው ሬስቶራንት ነበር። ሂጅ ማላቅ እስቲ ለምን እዛ አልወስዳችሁም? አክቹዋሊ ቪዲዮም ቀረጬ ነበር። እዛ ቦታ ማለት ነው ቤስት ፍራይ ቺክን ያለበት ቦታ ነው። በጣም በጣም መውደው ቦታ ነው። በዛውም የሆነች የምትገርም ደግሞ ጁስ ካልጠጣችሁ ካልጠጣችሁ የምትል ቦታ አለች፣ በአሁኑ ሰዓት ላይ አለች። ጁስ ቤት ማለት ነው። እና እዛ መውስዳችኋለሁ ዛሬ። ፈታ ነው ምን እንረጋጋለን። ይሄ ምን ችኩር ስራ የሰራ ሁሌ ሁሌ ሞተር አጥፉ፣ ነዳጅ ሲሞላ። ይሄ የድሮ አጎት ነው የነገረኝ። ጠያሳ እንደፈለግን እንዞላለን? ትላለህ። ወደየት ነው የምንሄደው? ወደ ቦሌ ሜሊየም አካባቢ ነው የምንሄደው። አሁን ተከታተሉ፣ ሚገርም ምግብ ቤት ማሳያችሁ። እኔ ዝም ብዬ አላሳያችሁም። እንደዚህ ተዘጋጀችበትማ ማየውን ምግብ ቤት

ፒዛ፣ በርገር ከማን ጋር የድሮ ማቀኝን ብቻ ነው አንድ የነበራቸው ይሄኛው ማለት ነው ነበር ስ ፋይቭ ስላይስ ዲነር፣ ዲነር ነው ሶስት ፒስ ኦኬ ይሄ

እንዳረብሽ ቪዲዮ ይቅርስ፣ የቤተሰብ ሆናችሁ መጣት ከፈለጋችሁ አክ ያለ ማለት ነው። ስምንት ሰው ከዛ ወደ አምስት ሰው አለ፣ ልጆች መቀመጫ አለ እዛ ጋር። እዚህ ጋር ደግሞ ሶስት ሆናችሁ ከመጣችሁ እዚህ ጋር መቀመጥ ትችላላችሁ። ቤቱን ማወቅ ከፈለጋችሁ ሎኬሽን ዋይዝ ምኑ ጋር መስላችሁ፣ ቃተኛ ሚኒ ማደራጅ ጋር ያለው ወይ ነው። መስቀለኛ ላይ አይደል? እሱ ጋር የሆነ ቃተኛ ላይ ፎቅ ላይ እሱ እሱ መሃል ላይ ያለው ቃተኛ ላይ ያለው ፎቅ ላይ ሁለተኛ ላይ የሚገኙት በዚህ በኩል ገና እሸታቸው አስገቡ ማለት ነው። ስሙ ቾቺ ፋይ ቺክን። ያ ቾቺ ፋይ ቺክን አክቹሊ መጀመሪያቸው አይደለም። አዲስ መጀመሪያ የከፈቱት ጓደኛዬ ነበር የወሰደኝና፣ መጀመሪያ የከፈቱት ሜክሲኮ አካባቢ ነበር ከዛ ነው ወደዚህ መጡት ማለት ነው። ሜክሲኮም ከፈለጋችሁ ሜክሲኮም አላችሁ ማለት ነው። ሜክሲኮ አላችሁ። አቅርጫ የት ነበር ያላችሁ? ቢሾፍቱ አገሩ አይደል? ቢሾፍቱም አላቸው ደብረ ዘይት ካላችሁ እዚ ውስጥ ሰፕራይዝ እስ ቢሾፍቱ ያላችሁ ሰዎች ሄዳችሁ መኩርት እና ሬት አለን በሉ እስኪ ደብረ ዘይት ያላችሁ ሰዎች

ሌላ ቦታ ስላልሞከር የሚያስጋዝር ውስጥ አልችልም፣ ግን አንደኛ ነው። ከባለፈው ሬት ስምንት ነበረ የሰጠሁት፣ አሁን ዘጠኝ አድርገዋሉ። አዲስ ያመጡት ከዛ ሂሳብ ስንት እንደሆነ ስለሆነ በዛው እናገኛቸዋለን ቡቻ

ኤግዛይቲ ለስ ነው፣ ዲፕሬሽን ለስ ነው። እንደዚህ አይነቶች ነው ያላቸው ኤፌክቶች። እንዳለ ቀንሱ ይመጣ መድኃኒት ነው፣ ከጀርመን ይመጣል። ስማ መናገር አላውቅም፣ ግን አመሰግናለሁ። ደህና ነገር ዛሬ ወይ ነገ እንደሆነ ሪከመንድ አላደረግም። አሪፍ ከሆነ ማያከሳ ከሆነ ምክር የሚያስተኛ ከሆነ ቆንደ ምራቁ እንዳደረጋቸው አሉት። በልተናል ጠግበናል፣ ቡናችንን ጠጥተናል። አቤት ቀያ እንዴት ደስ ነጭ እንደሆነ ቀይ ነበር። አሁን ያው መጠገባችንም አንድ ነገርም አይደል? አሁን ደሞ ያው ሰዓትም ስለደረሰ አሁን ዘጠኝ ሰዓት አስር ጉዳይ ነው። ሶ ሄደን ፈጣሪያችንን እናመስግን እንስገድ። ከዛ በኋላ ቡቻን ይዘን ደግሞ ወደ ጁስ ቤታችን እንሄዳለን። ቡቻ የሆነ ስራ ይዞ ነው እዚህ ሀያ ሁለት አካባቢ ወደ እሱ እንሄዳለን ማለት ነው። አንዳንድ ግን የቡቻ ባህሪ ግርም ይለኛል። ሎኬሽን ልኮልኝ ከደረስኩ በኋላ ስልኩ ጠፍቷል። ስልኩ ዘግቷል። አሁን ሀያ ደቂቃ ሊሆነኝ ነው። አስር ደቂቃ ሊሆነኝ ነው። ቆም ያለው የማይፈቀድ ቦታ ነው የቆምኩት

ሀያ ስድስት ገጽ ነው ያላችሁ ብቻ ፓፓያ ፓፓያ ወደ መቶ ስልሳ ብር ነው ማየት አለባቸው ማንጎ ውድ ነው ታዋቂ ግን ምንድን ነው

ሎሚ አንድ ላይ ነው እንደዚያ። አይ አንድ ላይ ማለት ነው። የማይፈልግ ምን ነው? በኋላ ሳልበላ እሱ በልቶ ነው።

ከነር አጋይ በስራት አልዘጋሁትም። ለማንኛውም በሌላ ቪዲዮ እስከምንገናኝ ድረስ ነገ እንገናኛለን። ነገ እንገናኝ። ረፍታችን ይህን ይመስላል። ይቡጭ ስራ ቀን ነበር፣ የኔ ነበር ረፍት ቀሪ ይመስላል። በደንብ ደስ አይልም። ወደ ስራ እስከምመለስ ቸኩያለሁ። ለማንኛውም ነገ በሌላ ስራ እንገናኛለን። ማለት ቻው